በስመ አብ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። እንደምን አላችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን አላችሁ? እኔ እግዚአብሔርን በስገል ፍጹም ሰላም ነኝ። ባለፈው በሾርት ቪዲዮ ላይ በለቀቁት መሰረት ዘማሪ ታሪኳ ወልዴ ነኝ። ወደ እናንተ አዳዲስ ዝማሬዎችን እንደምለቅ ተነጋግረን ነበረ። በዚሁ በለቀኩት አጭር ቪዲዮ ላይ ደግሞ ሰብስክራይብ ሼር፣ እንዲሁም ደግሞ ላይክ እንድታደርጉ በጠየኳችሁ መሰረት በርካቶቻችሁ የክርስቲያናዊ አገልግሎቱን ለማገዝ ያደረጋችሁትን ጥረት እግዚአብሔር መልሶ ዋጋችሁን እንዲሰጣችሁ ምኞትኝ ነው። በተነጋገርን መሰረት ደግሞ በዚሁ በግንቦት ሀያ ከስድስት ሰዓት ጀምሮ አዲሡ ዝማሬን በዚህ በኖላዊ አፕ ሚዲያ ላይ የምለቅ ስለሆነ ሙሉ ቪዲዮውን በመከታተል ለወዳጅ ዘመዶ በማጋራት ኮሜንት በማድረግና ላይክ በማድረግ መንፈሳዊ አገልግሎቱ እንድታጠናክሩ እና አዲስ ዘማሪ እንደመሆን መጠን ደግሞ እንድታበረታቱኝ ስል በእግዚአብሔር ስም ለመጠየቅ እወዳለሁኝ። እግዚአብሔር ስጥልኝ።